ስሜታዊው ነገር ጊዜያዊ ነው፣ እውነት የሆነው ነገር ግን ዘላለማዊ ነው። ሰው በምቾት ውስጥ ሆኖ ከእግዚአብሔር እውነትና መንገድ ሊወጣ ይችላል። በየትኛውም ጊዜ እንዴት መኖር እንደሚገባው፣ ህብረቱን ከጌታው ጋር እንዴት ማጠንከር እንደሚገባው ካላወቀ በንፋስ እንደሚነዳ ማዕበል ነው የሚሆነው። እግዚአብሔር ሰነፎችን አይወድም። የማይሰራ እጅን እግዚአብሔር ይጸየፋል። የመጀመሪያው ጌታን ደስ የሚያሰኘው ህይወት በቅድስና መመላለስ ነው። የማካፈላችሁ አንደኛ ተሰሎንቄ ምዕራፍ አራት ከቁጥር አንድ እስከ አስራ ሁለት ያለውን ነው። በቀረውስ ወንድሞች ሆይ ስማችሁን አስገቡበት። እግዚአብሔርን ደስ ለማሰኘት እንዴት መኖር እንደሚገባችሁ አስተምረናችኋል። በእርግጥም እንደዚያው እየኖራችሁ ነው። ስለሆነም በጌታ በኢየሱስ የምንለምናችሁና የምንመክራችሁ ከዚህ በበለጠ ሁኔታ በዚሁ እንድትገፉበት ነው። በጌታ በኢየሱስ ሥልጣን ምን አይነት ትእዛዝ እንደሰጠናችሁ ታውቃላችሁ። የእግዚአብሔር ፈቃድ ከዝሙት ርቃችሁ እንድትቀደሱ ነው፣ ደግሞም እያንዳንዱ የገዛ ሰውነቱን በቅድስናና በክብር መያዝ እንዳለበት እንዲያውቅ ነው። ይህም እግዚአብሔርን እንደማያውቁ አሕዛብ በፍትወተ ሥጋ ምኞት አይሁን። በዚህም ነገር ማንም ተላልፎ ወንድሙን አያታልል፤ ምክንያቱም ከዚህ በፊት እንደነገርናችሁና እንዳስጠነቀቅናችሁ ጌታ እንደነዚህ ያለውን ኃጢአቱን ለሚፈጽሙትን ይበቀላል። እግዚአብሔር በቅድስና እንድንመላለስ እንጂ ለርኩሰት አልጠራንምና። እንግዲህ ምክር ንቆ የማይቀበል የናቀው ቅዱሱን መንፈሱን የሰጣችሁን እግዚአብሔርን እንጂ ሰውን አይደለም። ስለ ወንድማማች መዋደድ ማንም እንዲጽፍላችሁ አያስፈልግም። ምክንያቱም እርስ በርሳችሁ እንድትዋደዱ እናንተ ራሳችሁ ከእግዚአብሔር ተምራችኋልና። በመላይቱ መቄዶንያ የሚገኙትን ወንድሞች ሁሉ እንደምትወዷቸው የታወቀ ነው። ነገር ግን ወንድሞች ከዚህ በበለጠ እንድታደርጉት እንመክራችኋለን። ከዚህ በፊት እንዳዘዝናችሁ በግዛጃችሁ ስሩ፣ በጸጥታ ኑሩ፣ በራሳችሁ ጉዳይ ላይ ብቻ አተኩሩ። ይኸውም በዕለት ተዕለት ኑሯችሁ በውጭ ባሉት ዘንድ እንዲያስከብራችሁና በማንም ሰው ላይ ሸክም እንዳትሆኑ ነው ይላል። የመልእክቴ ርዕስ ጌታን ደስ የሚያሰኝ ህይወት የሚል ይሆናል። ጌታን ደስ የሚያሰኝ ህይወት ቅድም ጉባኤ ላይ የተናገርኳቸውን ሁለት ነገሮች ሰምታችኋል። እዚህ ጓም ብጠይቅ ሁሉም ሰው እጁን እንደሚያወጣ እርግጠኛ ነኝ። ጌታን ደስ እያሰኛችሁ መኖር የምትፈልጉብን ሁላችሁም እንደምታነሱ እርግጠኛ ነኝ። ግን ጌታን ደስ ማሰኘት ምን ማለት ነው? በምን መልኩ ነው ጌታ ደስ የሚሰኘው? ይሄ ፊዚካል በሆነ እንቅስቃሴያችን ነው? በውስጣዊ ማንነታችን ነው? ከውስጣችን ያለው እርሱ የሰጠን ከእሱ የተቀበለው ማንነት ወደ ውጭ ወጥቶ እኛን ተቆጣጥሮ በተግባር ሲታይ ነው የሚል ነገር ልናይ እንችላለን። ለእነዚህ ነገሮች ሁሉ ይሄ ያነበብኩት ክፍል ለእናንተ በቂ መልስ ይሰጣችኋል። ወደ አዲስ ኪዳን መልእክት ስንመጣ በአዲስ ኪዳን ካሉት መልእክቶች ውስጥ አብዛኛውን መልእክት የጻፈው ሐዋርያው ጳውሎስ እንደሆነ ይታወቃል። በመሆኑም ይህን መጽሐፍም የጻፈው ይኸው ሐዋርያው ጳውሎስ ሲሆን ሐዋርያው ጳውሎስ ከሳፋቸው መልእክቶች ውስጥ ገላትያን ጨምሮ አንደኛና ሁለተኛ ተሰሎንቄ መልእክቶች ቀደምት የመጀመሪያዎቹ የአዲስ ኪዳን መጽሐፍት ናቸው። ተሰሎንቄ ካልን ተሰሎንቄ ደግሞ በአንድ አገር ውስጥ ያለች የአንድ ከተማ ስም ነው። ስለዚህ ተሰሎንቄ በግሪክ አገር የምትገኝ በግሪክ ሀገር ካሉት ትላልቅ ከተሞች መካከል አንዷ፣ የታወቀች ሞቅ ያለች የንግድ ማዕከልና የወደብ ከተማ ነች። እንግዲህ ግሪክ ባልካን የሚባሉ አሉ። እነዚህ ምስራቅ አውሮፓ የሚባሉት አካባቢ ያሉበት ነው። እነ ግሪክን ሌሎች በዛ ወደ ራሺያ አካባቢ ድረስ የሚጠጉትን ሁሉ የሚያያዙባቸው ሀገሮች ናቸው። ከአቴንስ ከተማ እነሱ አቲና ብለው ይጠሩታል። በግሪክ ቋንቋ ሄሌኒክ ነው የሚባለ የነሱ ቋንቋ ከዛ በአይሮፕላን የአንድ ሰዓት ተኩል ነው። በመኪና ረጅም ነው። እንግዲህ ዛሬ ለዚች ከተማ የተጻፈውን መልእክት ነው እያየን ያለ ነው። ስለ ከተማዋ እንግዲህ ማንነት ተመልክተናል። አንዷ ነች በግሪክ ካሉት ብለናል። የታወቀች ሞቅ ያለች የንግድ ማዕከል፣ የወደብ ከተማ ናት ብለናል። በጣም ትልልቅ መርከቦች የሚመጡበት ነው። ኤጂያን ሲ ይባላልና ኤጂያን ነው የሚሉት። በዚያ ላይ ነው መርከቦች በብዛት የሚመጡት። ብዙ ቱሪስቶች ይመጣሉ፣ ሰርከስ የሚጫወቱ ይመጣሉ፣ የሙዚቃ ባንዶች ይመጣሉ፣ ነጋዴዎች ይመጣሉ። የማይመጣ ሰው የለም ወደዚያ አካባቢ። በጣም ደስ የሚል ከተማ ነው እንግዲህ ተሰሎንቄ ማለት ያቺ ከተማ ነች። ስለዚህ ሐዋርያው ጳውሎስ በዚያች ከተማ ለጥቂት ሳምንታት ቆይቶ ነበር። በዛች በቆየበት ወቅት ህዝቡ ባስነሱበት ሁከት ወይም ስደት ምክንያት ከተማይቱን ለቆ ወጣ። እርሱ ከወጣ በኋላም እዚያ በነበሩት አዳዲስ ክርስቲያኖች ላይ ከፍተኛ ስደትና መከራ ተነሳ። በዚህ ምክንያት ሐዋርያው ጳውሎስ በቆሮንቶስ ሆኖ የመጀመሪያዎቹን ይህን አንደኛ ተሰሎንቄ መልእክት ጻፈላቸው። ቆሮንቶስም በዚያው በግሪክ ከተማ ነው ያለው። ሐዋርያው ጳውሎስ ያገለገለበት ነው። ለምሳሌ ያህል መጽሐፍ ቅዱስ ስታነቡ ሐዋርያ ሥራ ላይ የሥጋ ገበያ፣ እንዲህ እንዲህ የሚባሉ ቦታዎች አሉ። በዚያ ቦታ ላይ ስለ አሪዮስ ፋጎስ ስለ ሌሎች ሁሉ ይናገራል። ስለ ፍርድ ቤቱ እዛ መነጋገር ስለሚወዱበት ቦታ፣ በዚያ ደግሞ ስላላቸው ብዙ ጣዖታትና ማልክት ሁሉ ይናገራል። እና እንደውም አንድ ቦታ ከተማው ሲገባ ምን ይላል? ለማይታወቅ አምላክ ብለው ጽፈዋል። ምን ማለት መሰላችሁ? ሁሉን ጠርት ምናልባት የረሳ ነው። ግሪኮች በጣም ኮሚኮች ናቸው። እንደው የረሳ ነው አምላክ ቢኖር ቅር እንዳይለው ብለው ለማይታወቅ አምላክ ብለው ሐውልት ሠርተዋል። ስለዚህ ጳውሎስ ወደዛ በገባ ጊዜ እናንተ ለማይታወቅ አምላክ ያላችሁትን እኔ ዛሬ ነግራችኋለሁ ብሎ ያንን አይዲያ ተጠቅሞ እንዳስተማረበት ሐዋርያት ስራ ላይ እንመለከታለን። እንግዲህ ግሪክ እንደዚያ አይነት ከተማ ነች። በዘመኑ ከተነሱት እንደአሁን አሜሪካ ታላቅ አገር ከሚባሉት አንዷ ግሪክ ነበረች። የግሪክ ዘመን ነበር። ታቃላችሁ፣ የሮማ ዘመን ነበር። የባቢሎን ዘመን ነበረ። ስለዚህ ግሪክ ዝም ብሎ አገር አይደለም። በጣም የቱሪስትም አገር ነው። ብዙ ወደብ ያለበት አገር ነው። ብዙ ህዝብ የሚወጣበት የሚገባበት ቦታ ነው። እንግዲህ ሐዋርያው ጳውሎስ በዛ በተነሳው ስደት ወደ ቆሮንቶስ ሄደ። ከግሪክ አልወጣም ከተሰሎንቄ ግን ወደ ግሪክ ተመልሶ ከተሰሎንቄ ወደ ቆሮንቶስ መጥቶ ተቀመጠና በዚያ ለነበሩ አዳዲስ አማኞች ይህን የመጀመሪያውን አንደኛ ተሶሎንቄ መጽሐፍ ጻፈላቸው። መልእክቱን ሲጽፍ የጻፈበት ዓላማ አለው። ዓላማው ምንድነው? በፈተናና በስደት ውስጥ የነበሩትን አዳዲስ አማኞች ለማበረታታት ለማጽናናትና ለማጽናት ጽፎላቸዋል። ይሄንን በዚህ በአንደኛ ሰሎንቄ ምዕራፍ ሶስት ላይ ስናነባው እናገኘዋለን። ከቁጥር አንድ እስከ ሶስት ያለውን አነብና በተለይ ቁጥር ሶስት ላይ እንዲሚል ታገኛላችሁ። ስለዚህ መታገስ ስላልቻልን ለጊዜው በአቴና ብቻችንን መቅረት መልካም መስሎ ታየን። በእምነታችሁ እንዲያጸናችሁና እንዲያበረታችሁ ወንድማችንና በክርስቶስ ወንጌል ሥራ ከኛ ጋር የእግዚአብሔር አገልጋይ የሆነውን ጢሞቴዎስን ልከንላችኋል። ቁጥር ሶስትን ይላል፣ ይኸውም በዚህ ፈተና ማንም እንዳይናወጥ ነው። እኛም ለዚህ ነገር እንደተመደብን እናንተ ራሳችሁ ታውቃላችሁ። በእርግጥ ከእናንተ ጋር በነበርንበት ጊዜ መከራ እንደሚደርስብን በየጊዜው እንነግራችሁ ነበር፣ እንደምታውቁትም ደግሞ እንዲሁ ሆኗል። ስለዚህ መታገስ ባልቻልን ጊዜ ስለ እምነታችሁ ለማወቅ ላኩ ይህን ያደረኩት ምናልባት ፈታኙ ፈትኗችሁ ድካማችን ሁሉ ከንተሆናል ብዬ ስለፈራው ነው ብሎ ከቁጥር አንድ እስከ ስድስት ይናገራል። እንግዲህ የጻፈበትን አንዱን አላማ ይሄ ክፍል ያሳየናል። ቁጥር ሶስት ምንድነው የሚለው? በዚህ ፈተና ማንም እንዳይናወጥ። አስቀድሞ መከራ ይደርስብናል ብለን ነግረናችሁ ነበር። እንደ ነገርናችሁ መሆናል። አሁን ደሞኛ በእናንተም ላይ መጥቷል እያለ ይናገራቸዋል። ግን አትናወጡ ብሎ በዚህ ክፍል ላይ አስቆንጦላቸዋል ክብር ለእግዚአብሔር ይሁን እንግዲህ የመጀመሪያው ተሰሎንቄን የጻፈበት ምክንያት አላማው ይሄ ሲሆን ይሄ ብቻ አይደለም ዓላማው ሌሎች ሶስት አላማዎች አሏቸው አንደኛው ሌላው አላማ እንደ እግዚአብሔር ቃድ እንዲኖሩ መመሪያ ለመስጠት ነው ደግሞ አለው እንደ እግዚአብሔር ፈቃድ እንዲኖሩ መመሪያ ለመስጠት ጽፎላቸዋል ይህ አንደኛ ሰሎንቄ ምዕራፍ አራት ቅድም አንባ ያለው ከቁጥር አንድ እስከ ስምንት የተጻፈው ነው። ሰው በምቾት ውስጥ ሆኖ ከእግዚአብሔር እውነትና መንገድ ሊወጣ ይችላል። እሱ ብቻ አይደለም። አንዳንዱ ደግሞ በፈተናና በመከራ በስደት ምክንያት የእግዚአብሔር እውነት ወጥቶ ወደ ሌላ መንገድ ሊሄድ ይችላል። በስደት በፈተና በመከራ ውስጥ መበታተን አለ። በምቾት ውስጥ ደግሞ ሰው ስታተስ ይፈልጋል። እኩዮቹን በንግግሩ በቋንቋው ባለው ሀብቱ ምን ይፈልጋል? ሚያው ስታተሱን ይፈልጋል። በዚህ ሰው ይፈተናል። ስለዚህ ከእግዚአብሔር እውነት ይወጣል። ለሁለቱም መልክት መጽሐፍ በጣም አስፈላጊ ነው። በእርግጥ ሐዋርያው ጳውሎስ እንደጻፈው ፈተናና መከራ በእግዚአብሔር ቤት እንድንቆይ ያጸናናል፣ ያስጠጋናል፣ እንደ ወራሽ ያደርገናል ይላል። በአንዳንድ ጊዜ ደግሞ እንደዛ ላይሆን ይችላል። የሚጠፉ የሚወጡ ብዙ ሰዎች አሉ። ስለዚህ በዚያ ፈተናና መከራ ውስጥ እንደ እግዚአብሔር ፈቃድ እንዴት መኖር እንደሚገባቸው ሊያሳያቸው በሌላ ዓላማ ጽፎላቸዋል። ክብር ለእግዚአብሔር ይሁን። አንዳንዱ ኑሮ ሲመቸው ሁኔታዎች ሲሟሉለት ከእግዚአብሔር እውነት ይወጣል፣ ከእግዚአብሔር ፈቃድ ይወጣል፣ መጸለይ ይተዋል፣ ማንበብ ይተዋል፣ የቅዱሳንን ፍቅር ይተዋል፣ ለሌላ መራራት ይተዋል፣ ምሕረት ቸርነት ማድረግ ይተዋል፣ ብዙ ነገር ውስጥ ይገባል። ስለዚህ በምቾትም ጊዜ ይሁን በማይመች ጊዜ በስደትና በመከራም ጊዜ ይሁን በተድላና በምቾት ጊዜ እንዴት መኖር እንደሚገባ ለማወቅ የእግዚአብሔር ቃል ይጠቅመናል። ለነዚህ ግን የጻፈላቸው በመከራ ላይ እያሉ ነው። እናንተ አሁን ብትጠየቁ ምትመልሱት በመከራ ላለ እንደው የሚያጽናናው ነገር ነው እንጂ እንዴት እንደ እግዚአብሔር ፈቃድ ኑር፣ እንዲህ ይባላል ልትሉ ትችላላችሁ። ነው አይደለም? ስሜታዊው ነገር ጊዜያዊ ነው። እውነት የሆነው ነገር ግን ዘላለማዊ ነው። አሜን። ስለዚህ ሰው በየትኛውም ጊዜ እንዴት መኖር እንደሚገባው ሕብረቱን ከጌታው ጋር እንዴት ማጠንከር እንደሚገባው ካላወቀ በንፋስ እንደሚነዳ ማዕበል ነው የሚሆነው። ያ ደግሞ ለሰው ሕይወት አይጠቅምም። ስለዚህ ሌላ ነገር አይደለም ያላቸው በዚህ ስደት፣ በዚህ ፈተና፣ በዚህ መከራ ውስጥ እያላችሁ አላቸው። ምክንያት አለ። ይህን ያለበት እንደ እግዚአብሔር ፈቃድ እንዴት መኖር እንደሚገባቸው መመሪያ ለመስጠት ጻፈላቸው። በቀረውስ ወንድሞች እግዚአብሔርን ደስ ለማሰኘት እንዴት መኖር እንደሚገባችሁ አስተምረናችኋል። በእርግጥም እንደዚያው እየኖራችሁ ነው። ስለሆነም በጌታ በኢየሱስ የምንለምናችሁ የምንመክራችሁ፣ ከዚህ በበለጠ ሁኔታ በዚሁ እንድትገፉበት ነው። በጌታ በኢየሱስ ስልጣን ምን አይነት ትእዛዝ እንደሰጠናችሁ ታውቃላችሁ። የእግዚአብሔር ፈቃድ ከዝሙት ርቃችሁ እንድትቀደሱ ነው። ደግሞም እያንዳንዱ የገዛ ሰውነቱን በቅድስናና በክብር መያዝ እንዳለበት እንዲያውቅ ነው። ይህም እግዚአብሔርን እንደማያውቁ አሕዛብ በፍቶተ ሥጋ ምኞት አይሁን። በዚህ ነገር ማንም ተላልፎ ወንድሙን አያታልን። ምክንያቱም ከዚህ በፊት እንደነገርናችሁ፣ እንዳስጠነቀቅናችሁ ጌታ እንደነዚህ ያለውን ኃጢአት ሁሉ የሚፈጽሙትን ይበቀላል። እግዚአብሔር በቅድስና እንድንመላለስ እንጂ ለርኩሰት አልጠራንምና። እንግዲህን ምክር ንቆ የማይቀበል የናቀው ቅዱሱን መንፈሱን የሰጣችሁን እግዚአብሔርን እንጂ ሰውን አይደለም ብሎ ይናገራል። ለምን እንዳለ ታውቃላችሁ? በዛ በወደብ ከተማ በጣም ብዙ ሆቴሎች አሉ፣ ብዙ መዝናኛ ቤቶች አሉ። አብዛኛውን ጊዜ ከቀን በማታ ላይ ነው ሰው ማዝወተር የሚፈልገው፣ ሞቃት ስለሆነ ባህር አካባቢ ስለሆነ ከዓለም የማይመጣ ነገር የለም። እዛ ብዙ ነገሮች አሉ። ስለዚህ ሐዋርያው ጳውሎስ የኖሩበትን ቦታ ኖሮ ስለሚያውቀው በአካል በመንፈስም ስለተረዳው ብዙ ከባድ ነገር ያለበት ስለሆነ አንደኛው ፈተናና ችግሩ ይሄ በዝሙት ኃጢአት የመውደቅ ጉዳይ ስለሆነ ከዚያ እንዲጠነቀቁ ጻፈላቸው። ስለዚህ ሌላው የእግዚአብሔር ፈቃድ በቅድስና መኖር ማለት ነው። አሜን። ይህን የጻፈበት ምክንያት ሁለተኛው፣ ከመጀመሪያው ቀጥሎ ያለው ሶስተኛው ፈቃድ ምንድን ነው ብለን ካልን ደግሞ ዕለታዊ ስራቸውን ሳቋርጡ እንዲሰሩ ለመምከር ነው ለተሰሎንቄ ሰዎች። ይሄ አንደኛ ተሰሎንቄ ምዕራፍ አራት ከቁጥር 11 እስከ 12 ላይ ታነቡታላችሁ ታገኙታላችሁ። በእለት ተዕለት ኑሯቸው ስራቸውን ሳቋርጡ እንዲሰሩ ነው። በሁለት መንገድ ልናየው እንችላለን። ዋናው ዓላማ ግን በዚያን ጊዜ ስብከቱ፣ ትምህርቱ ሁሉ ስለ ጌታ መምጣት ነው። ጌታ እንደሚመጣ ተደጋግሞ ስለሚነገር ብዙዎቹ ጌታ ይመጣል ብሎ ስላሰቡ ስራ መስራት አያስፈልግም አሉ። ስለዚህ ሐዋርያው ጳውሎስ በሌላ ስፍራ ላይ ከጌታ ዘንድ በመንፈስ ቅዱስ ይሁን በቃል ጌታ ይመጣል ብለን እንደነገርናችሁ ጊዜው አሁን አይደለም፣ ግን አንድ ቀን መምጣቱ አይቀርም አላቸው። ለምንድነው ጌታ የሚመጣ ከሆነ ምን ያደርግልናል? አሁን ሊመጣ ይችላል። ከጥድ በኋላ ሊመጣ ይችላል። ከሰዓታት በኋላ ሊመጣ ይችላል ከቀን በኋላ ሊመጣ ይችላል። ስለዚህ መስራት ምን ያስፈልገናል? ብለው ለዕለት ተዕለት ኑሯቸው የሚያስፈልጋቸውን ለማግኘት የሚሰሩትን ስራ አቆሙና ስራ ፈት ሲሆኑ ወረኞች ሆኑ። በሰው ጉዳይ ጣልቃ የሚገቡ ሆኑ። አንዱን የሚያነሱ አንዱን የሚጥሉ፣ በማይመለከታቸው ነገር ገብተው የሚፈተፍቱ የሚያስተራምሱ ሆኑ። ስለዚህ ሐዋርያው ጳውሎስ ሌላው የጻፈበት ሦስተኛው ዓላማ ዕለታዊ ሥራቸውን ሳያቋርጡ እንዲ ሰሩ ለመምከር ጻፈላቸው። አዎ መምጣቱ አይቀርም ይመጣል። ማታ ይምጣ፣ ነገ ተነገ ወዲያ ይምጣ፣ መቼ የሚታወቅ ነገር የለም። እስኪመጣ ድረስ ግን በቅድስና እየኖራችሁ በማንም ላይ ሸክም እንዳትሆኑ የራሳችሁን ስራ ሳታቋርጡ እየሰራችሁ ኑሩ አላቸው። ምን ማለት ነው? እግዚአብሔር ሰነፎችን አይወድም። የማይሰራ እጅን እግዚአብሔር ይጸየፋል። ይሄም ማድረጋችሁ ደግሞ አይምሯችሁ ለሌላ ነገር አልፎ እንዲሰጥ ይረዳል። ስለዚህ ያን ነገር ለመዝጋት አንዱ እግዚአብሔር ደስ የሚሰኝበት መንገድ እየሰራችሁ መኖር ነው ብሎ ይህንን በሦስተኛ ዓላማ ጻፈው። አራተኛው ዓላማ ከክርስቶስ ዳግም ምጻት በፊት ስለሚሞቱ አማኞች የወደፊት ሁኔታ ጥያቄ ስለነበራቸው ለጥያቄያቸው መልስ ለመስጠት ተስፋ ለመስጠት ማረጋገጫም ለመስጠት ጽፎላቸዋል። ይሄ በአንደኛ ሰሎንቄ ምዕራፍ 4 ከቁጥር 13 እስከ 18 ያለው ነው። አነበዋለሁ። እንዲህ ይላል፤ ወንድሞች ሆይ አንቀላፍተው ስላሉ ሰዎች ሳታውቁ እንድትቀሩ አንፈልግም። ደግሞም ተስፋ እንደሌላቸው ሰዎች እንድታዝኑ አንሻም። ኢየሱስ እንደሞተና እንደተነሳ ካመንን በኢየሱስ ሆኖ ያንቀላፉትን እግዚአብሔር ከእርሱ ጋር እንደዚሁ ያመጣቸዋል። በጌታ ቃል የምንለምናችሁ ይህ ነው፤ እኛ በሕይወት ያለንና ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም። ጌታ ራሱ በታላቅ ትእዛዝ በመላእክት አለቃ ድምፅና በእግዚአብሔር የመለከት ድምፅ ከሰማይ ይወርዳልና በክርስቶስ የሞቱት አስቀድሞ ይነሳሉ። ከዚያም በኋላ እኛ የቀረነው በሕይወትም የምንኖረው ጌታን በአየር ላይ ለመቀበል ከእነርሱ ጋር በደመና እንነጠቃለን። በዚህም መሠረት ለዘላለም ከጌታ ጋር እንሆናለን። ስለዚህ በዚህ ቃል እርስ በርሳችሁ ተጽናኑ ይላቸዋል። ክብር ለእግዚአብሔር ይሁን። ቅድም እንደነገርኳቸው አርያው ጳውሎስ ይጽፍላቸው አዲስ መልእክት አይደለም። ደግሞ ይጻፈላቸው ሲጀምር ገና ምንድን ነው የሚላቸው? እግዚአብሔርን ደስ ለማሰኘት እንዴት መኖር እንደሚገባችሁ ምን አርገናል? አስተምረናችኋል፣ ተምራችኋል ብሎ ይላቸዋል። ታውቃላችሁ ይላቸዋል። ከእግዚአብሔር ተምራችኋል ይላቸዋል። በዚያው እንድትቀጥሉበት ነው የምንፈልገውም ደግሞ ብሎ ይላቸዋል። ሰው የተማረውን ነገር ያወቀውን ነገር የተረዳውን ነገር ሊረሳ ይችላል፣ ሊጥል ይችላል። እያደመጣችሁኝ ነው። አቅጣጫ መስመር ሊቀይር ይችላል። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ መንፈስ ቅዱስ ሥራ ሲናገር በዚህ በዮሐንስ ወንጌል ምዕራፍ 14፣ 15፣ 16 ስታነቡ ስለ መንፈስ ቅዱስ ሥራዎች ጌታ ኢየሱስ የተናገረበት ክፍል አለ አንደኛው የመንፈስ ቅዱስ ስራ ምንድን ነው ብሎ በዚያ ክፍል ላይ የሚናገረው ማስታወስ ነው ይላል ክብር ለእግዚአብሔር ምን ማድረግ ነው ማስታወስ ለምን ሰው ስለሚረሳ ሰው ስለሚዘናጋ ሰው በተለያየ ሁኔታ ስለሚያዝ ከአይምሮ ስለሚጠፋ አስቀድሞ በጌታ ያደረገውን መንፈስ ቅዱስ ደግሞ እንደሚያስታውስ ይናገራል ለዚህ ነው ሐዋርያው ጴጥሮስ በመልእክቱ ላይ ምን አለ ጌታ የተናገረው ቃል ምን አለን? ትዝ አለን። በወቅቱ ነው የመጣለት። ያን ትዝታ ማን ያመጣለት ካልን የእግዚአብሔር መንፈስ ነው የረዳው። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ሐዋርያው በዚህ ክፍል ላይ ሲጽፍላቸው የማያውቁትን አይደለም የሚያውቁትን፣ ነገር ግን እንዲዘነግቱ የማያስፈልገው ያልኖሩትን አዲስ ነገር አይደለም እየኖሩት ያሉትን የነበረውን ነገር ግን ቀጥለውበት ሊሄዱ የሚያስፈልገውንም ነገር ለማሳየት ነው የጻፈላቸው። ትልቁ ጥያቄ ግን የጌታ መምጣት ጉዳይ ነበረ። አስቀድሞ ጌታ ከመምጣቱ በፊት ስለሚሞቱ ሰዎች ጥያቄ ነበራቸው። አዳዲስ አማኞች ናቸው። ስለዚህ በአራተኛ ደረጃ ያን ጥያቄያቸውን ለመመለስ ተስፋ ለመስጠት፣ ማረጋገጫ ለመስጠት ጽፎላቸዋል። እንግዲህ ይህን መልእክት ስንመለከት የተሰሎንቄ መልእክቶች የተጻፈበት የተለያየ ዓላማ ቢሆንም ሁለቱም የተሰሎንቄ መልእክቶች አንደኛና ሁለተኛ ተሰሎንቄ መልእክቶች በመጨረሻው ዘመን በሚሆኑ ነገሮች ላይ ያተኩራሉ። ግልጽ ነው ሁለቱም። በሌላ አባባል ምን ማለት ነው? የተሰሎንቄ መልእክቶች በይበልጥ የሚናገሩት ስለ ትምህርተ ፍጻሜ ወይም ስለ ኢየሱስ ክርስቶስ ዳግም ምጽአት ነው። ይህን ደግሞ ማረጋገጫ የሚሆነ በዚሁ በመጽሐፉ ላይ የምናየዋለ፣ እያንዳንዱ የአንደኛ ተሰሎንቄ መጽሐፍ እያንዳንዱን ምዕራፍ የሚጨርሰው ድምዳሜ የሚሰጠው የኢየሱስ ክርስቶስን ዳግም ምጽአት በማስመልከት ነው። ለዚህ ምዕራፍና ቁጥር እሰጣችኋለሁ። አንደኛ ተሰሎንቄ ምዕራፍ አንድ ቁጥር 9 እስከ 10 ምዕራፍ 2 ከቁጥር 19 እስከ 20 ምዕራፍ 3 ቁጥር 13 ምዕራፍ አራት ከቁጥር 13 እስከ 18 ምዕራፍ አምስት ከቁጥር 23 እስከ 24 እያንዳንዱ ምዕራፍ ስታዩ እነዚህን ቁጥሮች ስትመለከቱ እያንዳንዱ ምዕራፍ መጨረሻ ላይ የሚዘጋው የሚጠቀልለው የኢየሱስ ክርስቶስን ዳግም ምጻት በማውሳት ነው። በተለይ ምዕራፍ አራት ቅድም ያነበብኩት ማለት ነው ከቁጥር 13 እስከ 18 ላይ ስለ ዳግም ምጻት ትኩረት ሰጥቶ ከሌሎች ይልቅ በሰፊ ይጽፋል። ስለዚህ የጌታ ዳግም ምጻት ጉዳይ በመልእክቱ ውስጥ ሰፊውን ቦታ የያዘ በመሆኑ ከዓላማዎች ሁሉ መሪ ሐሳቡ ዋና ዓላማው ምንድነው? ካልን የጌታችን የኢየሱስ ክርስቶስ ዳግም በክብር ተመልሶ መምጣት ነው። አሜን። እኔም እላለሁ አሜን፣ ማራናታ፣ ጌታ ኢየሱስ ቶሎና። ክብር ለእግዚአብሔር ይሁን። ሰው ይህን ካሰበ እንደ ልቡ አይኖርም። ሰው ይህን ካሰበ አፉ እንዳመጣ አይናገርም። ሰው ይህን ካሰበ ክብር ለእግዚአብሔር ይሁን የሚመጣውን መጠበቅ ይችላል። ከጠበቀ ደግሞ አንድም ጸጋ አይጎልበትም። ለምን? ሐዋርያው ጳውሎስ ለቆሮንቶስ ሰዎች በጻፈው መልእክት ላይ እንዲህ ይላል፣ እንደዚህ የጌታ ኢየሱስ ክርስቶስን መምጣት በናፍቆ ስትጠባበቁ አንድም ጸጋ አይጎልባችሁም። እሱ ብቻ አይደለም፣ ደግሞም ለመንግስቱ የበቃችሁ ያደርጋችኋል ይላል። አሜን ክብር ለኢየሱስ ክርስቶስ ይሁን። አያችሁ፣ ልቡ መዝገቡ ባለበት ልቡ አለበት ይላል። የሰው ልቡና መንፈሱ እላይ ከሆነ ስለታች አይደለም የላውድ ያስባል። አሜን። ለዚህ ነው ሐዋርያው በሌላው መልእክቱ ላይ በላይ ያለውን እንጂ በታች ያለውን አትሹ ብሎ የተናገረው። ክብር ለኢየሱስ ክርስቶስ ይሁን። እታች ያለው ጊዜያዊ ነው። ለኛ ግን የሚበልጠው የላይኛው ማስ ሮሆ ሲያዶሽ ሃሌሉያ። የላይኛው ማሰብና መጠበቅ ነው። ምክንያቱም እግዚአብሔርን እየፈራን እንድንኖር ይረዳናል፣ በእግዚአብሔር ፈቃድ መመላለስ ያስችለናል፣ ከነውር ያድነናል፣ ከጥፋት ይጠብቀናል፣ ጸጋና ኃይል በእኛ ላይ እንዲበዛ ያደርጋል። ያ ደግሞ ለክብሩና ለመንግስቱ ያበቃናል። ሌሎችን ለመማረክ መንግስቱን ለማስፋት ይረዳናል። አሜን ነው። ክብር ለኢየሱስ ይሁን። ኢየሱስ ይመጣል። ስለዚህ አንደኛና ሁለተኛ ተሰሎንቄ ሁለቱንም መልእክቶች ስትመለከቱ ምን ተብለው ይጠራሉ? ጳውሎስ ስለመጨረሻው ዘመን የጻፋቸው ደብዳቤዎች ደግሞ ተብለው ሁለቱም መጽሐፍ ተጠቅልለው ይታወቃሉ። እስካሁን የነገርኳችሁ አንደኛና ሁለተኛ ተሰሎንቄ መጽሐፍን ማጥናት መረዳት መልእክቱን ማግኘት እንድትችሉ ይረዳቸዋል ክብር ለእግዚአብሔር ይሁን የሰሎንቄ መልእክት ዓላማው ይሄው ነው ጳውሎስ ስለጌታ መምጣት የጻፈ ነው የሚለው ይህን ስንል ግን ዋና መሪውን ብቻ ይዘን ሌሎቹን አራት ዓላማዎች እንተዋለን ማለት አይደለም ሌሎቹ አራቱ ዓላማዎች ደግሞ እንደተጠበቁ ናቸው እንዲህ ከሆነ ጌታን ደስ የሚያሰኝ ህይወት ምንድን ነው ጌታን ደስ የሚያሰኝ አናኗር ምንድን ነው ብለን ካልን በዚሁ ምዕራፍ አራት ላይ ከቁጥር ሁለት እስከ አስራ አንድ በተጻፈው ላይ አራት ነገሮች ተጽፈው እናገኛለን። የመጀመሪያው ጌታን ደስ የሚያሰኘው አኗኗር በቅድስና መመላለስ ነው። ቅድስና ማለት ምን ማለት ነው? ቅድስና ማለት መለየት ማለት ነው። ከአንድ ነገር ወጥቶ ለአንድ ለተመረጠ ነገር መሆን መኖር ማለት ነው። ክብር ለእግዚአብሔር ይሁን። ቅድስና ሶስት ነገሮችን ያጠቃልላል። የአይምሮ አስተሳሰብን ይመለከታል። ለዚህ ነው ሐዋርያው ጳውሎስ ለሮሜ ሰዎች በጻፈው ምዕራፍ 12 ላይ በአይምሮአችሁ መታደስ ተለወጡ እንጂ ህና አለ። መሐስና ሃሌሉያ። በአይምሮ መለወጥ ያስፈልጋል። በአይምሮ መታደስ መለወጥ ያ ለምን ይጠቅማል ብላችሁ ካላችሁ እዛ ጋር የሚዘረዝረው ነገር አለ። ክብር ለእግዚአብሔር ይሁን። እርሱም የእግዚአብሔር ፈቃድ በጎና ደስ የሚያሰኘው ምን እንደሆነ ፈትናችሁ ታውቁ ዘንድ ይረዳችኋል። ይህም ለሰው ሁሉ አይምሮ የሚመቸው ምንድን ነው? አገልግሎታችሁን ይላል። ሁለት ነገር ነው። አንደኛው እግዚአብሔር የሆነውን በጎውን ደስ የሚያሰኘውን ፍጹም የእሱን ፈቃድና ዓላማ ለይቶ ለማወቅ ነው። ሁለተኛው ደግሞ ህይወታችንና አገልግሎታችንን ለሌሎች ሰዎች ምን እንዲያደርጉ እንዲቀበሉ ነው። ክብር ለእግዚአብሔር ይሁን። ለዚህ ምን ሆኑ ብሎ ደግሞ ይላል፣ ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ አቅርቡ ይላል። ሰውነት ሕያውና ቅዱስ መስዋዕት ሆኖ የሚቀርበው እንዴት ነው ካልን የአይምሮ አስተሳሰብ ሲለወጥ ነው። አሜን። በአይምሮአችን ብዙ ጊዜ ክፉ ሐሳቦች ይመጣሉ። ምድራዊ ነገሮች ይመጣሉ። አለማዊ ነገሮች ይመጣሉ። ሰይጣን ራሱ የሚያመጣው ነገር አለ። ከምናየው ከምንሰማው ነገር የሚወሰድበት ነገር አለ። ያንን እንደዛ ታድርጉት ነው የሚለው። ከኔ ጋር ናችሁ? ቅድስና ማለት በአይምሮ መታደስ መለወጥ ነው። መለኮታዊ፣ ሰማያዊ መንፈሳዊ እንደ እግዚአብሔር ቃል የሆነ አስተሳሰብ አመለካከት ማምጣት ማለት ነው። በዝላይ የትም አንደርስም። መዝለል አስፈላጊ ነው። በእግዚአብሔር ፊት ደስታችንም መግለጥ መኖር ደግሞ እጅግ በጣም በጣም አስፈላጊ ነገር ነው። ሌላው ቅድስና አንደበትንም በትንም ይመለከታል። ንግግራችን አንደበታችን መቃኘት አለበት። መጽሐፍ ቅዱስ እንዲህ ነው ብለው የሚናገረው ለሰሚው ጸጋ የሚሰጥ የሚያንጽ ቃል እንጂ ክፉ ቃል ከቶ ከአንደበታችሁ አይውጣ ብሎ ይናገራል። የአንደበት ቅድስናን ይመለከታል። የምንናገረው እንዴት ነው? ያቆብ ምን አለ? ከአንድ አፍ ሁለት ነገር እንዴት ሊወጣ ይችላል? መርገምና በረከት። እኛ ጋር ደግሞ ዝማሬና ስድብ እያደመጣችሁ፣ ይሄ ነው ውሸት፣ ማታለል፣ ማጭበርበር፣ ብዙ ነገሮች አሉ። ቅድስና የአንደበትንም ጉዳይ ይጠይቃል። ከኔ ጋር ናችሁ? ሌላው ሶስተኛው ቅድስና ምንድን ነው? ካልድ በደንብ አድርጋችሁ ስሙኝ። በስጋችን ማለት ነው። ምን ፈጽሞ ተግባራዊ ነገር። ከኔ ጋር ናችሁ? ስጋችን የእግዚአብሔር መንፈስ ማደሪያ ነው ነው የሚለው ክብር ለእግዚአብሔር ነው። በዋጋ ተገዝታችኋል የራሳችሁ አይደላችሁም። ስለዚህ የፈለጋችሁትን ማድረግ አትችሉ ነው የሚለው ጳውሎስ ለቆሮንቶስ ሰዎች በተናገረው እግዚአብሔር በእናንተ ውስጥ እንዲያድር የሰጣችሁ የመንፈስ ቅዱስ ማደሪያ እንደሆናችሁ አታውቁም? ምን ይላል? ሶስተኛው አካላዊ ነው፣ ተግባራዊ ነው። ከኔ ጋር ናችሁ የአእምሮ ሐሳብ፣ አንደበት፣ አካላዊ የሆነውን ነገር ይመለከታል። ለዚህ ነው ጴጥሮስ በጻፈው መልእክቱ ላይ እንዲህ ብሎ ይናገራል፣ የጠራችሁ ቅዱስ እንደሆነ እናንተም በኑሯችሁ ሁሉ ቅዱሳን ሆኖ በምን በአእምሯችሁ አስተሳሰብ፣ በአንደበታችሁ ቃል፣ በአካላችሁ በተግባራዊ እንቅስቃሴያችሁ። አሜን። ስለዚህ ቅዱስና ሶስቱን ነገር ይይዛል። አንዱን ይዘን አንዱን መጣል አንችልም። አንዱ ከአንዱ ጋር የሚያያዝ ነገር ነው። ስለዚህ የመጀመሪያው ጌታን ደስ የሚያሰኘው ሕይወት አናኗር በቅድስና መመላለስ ነው። አሜን።